ሄሎ ጋይዝ እንዴት ናችሁ? ዛሬ ወደ አፋር ዳሎል እና ና ኤርታሌ ትሪፕን እናደርግ ነው። በጣም አምስ ኤክሳይትድ። በጣም ብዙ ጊዜ ማየት የምፈልገው ቦታ ነበረ እና ብቻ ትሪፕን አሳያችኋለሁ ምን እንደሚመስል። በጣም ትወዱታላችሁ። ከኔ ጋር አብራችሁ ዛሬ ዋሉ። ደርሰናል። ቀቱ ማለት ነው። ከአሁኑ እኔ በጠዋት በሌሊት ስለነበር የወጣ ነው። ሹራብ ምንም ያክል ሹራብ። ዋው እንዴ! ደስ ይላልትም እንግዲህ ስሙ አውላላ ሜዳ ነው። ዛፍ እንኳን የሚባል የለም። እግዚአብሔር ትንንሽ ናቸው ዛፎቹ ምናምን ነው እና አዚዝ እባብ ሊፈልጉ ሄደዋል። ሽንት ይመጣው ወጥሮኛል። ነው ልሸናዬ እኩል እዩት። የምሸናበትንማ ላጭታል እያሸናው ቢመጣ በቃ ሞትኩ ዩ ሲጀመር፣ ጉድጓድ ጉድጓድ ነገር አለ። ጌታ ወይ ስማ፣ መንፈስ ቅዱስ እግዚአብሔር፣ ከነገው እንግዲህ ልፈነዳ ነው እኔ። በሰላም ተመልሻለሁ። ተነፈስ እሳት ላይ ነው የቆምኩኝ መሰለኝ። በቃ በስመ አምኔን ቻልኩ። ሙቀቱ ይጣበሳል ነው ማለት ነው። ምን ነው አየሁት። ስለሙቀቱ ማለት ነው እኔ እኔ ሙቀት አላያችሁም እስከዛሬ ሙቀት ምን ማለት እንደሆነ እሳት እሳት ነው። ከመሬት ውስጥ ማለት ነው። እንዲህ ነው በቃ። ሲኦልን በትንሹ ነው ያየሁት። ሚዛር ኧረ ቀዝቃዛው አለ ላይ ደፍቼ ማለት ነው። ቀዝቃዛው ውሃው ፈልቶ ላይ ላይ አቃጣልኝ ጭራሽ ሙቀቱ። አይ ኬን ዛሬ ብሷ። አሁን ሀይቅ ውስጥ ልንገባ ነው፣ ልንዋኝ ነው ጋይስ በቃ ቀዝቃዛ ውስጥ መግባት እንዳማረኝ ምንም አላማረኝም። ላሳያችሁ የምንዋኝበትን ግን ጫው ነው ጫው ነው። ዋው ግን ደስ ይላል። አይ ቲንክ በዚህ በኩል ጨረቃ አለ፣ ከዛ በዚህ በኩል ደግሞ ሰንሴት አለ ራስ እየሄድኩኝ ማለት ነው። በቃ እንቅልፌ እንዴት እንዴት እንዳዳፋኝ ስማ፣ በጣም እየደከመኝ የነበረው። ከዛ ከሚ መኪና ላይ ወጣሁኝ ማለት ነው። ከዚህ ላይ እንዳልደፋ እና አንድ ዘጭ ካለ ቻው ማሪ ስላሪ ገይጭ አይ፣ እዳ አለብኝ። እግዚአብሔር እዳ እንዳለበት ማለት፣ በጣም ረጅም መንገድ ነው የመጣው። ከዛ የሆነ አስፓልት ደግሞ በጣም እየፈጠን ማለት ነው ሲሉ እንዴ፣ መነጽር አድርጌ እንደዚህ ተሸፍኜ ነው ጣት የደረስነው። በጣም ደስ ይላል። ግን አለው አለብኝ ነው አሁን ሳስበው። ቢጣ እዚህ ስመጣ ማለት ነው ሽንት ቤት ማገኛለሁ ብዬ አላሰብኩም። ቴንት የሚዘረጋልናል ብዬ አላሰብኩም። ላይክ ብዙ ጊዜ የሚተኙት እዚሁ ሜዳ ላይ ሆኖ ወይ ፍራሽ አንጥፈው፣ ከዛ ደግሞ የሆነች ትንሽ ያልጋ ነገር አለች፣ እንደዚሁ ነው የሚተኙት። ነው ቴንት ተዘረጋልን። ከዛ ሽንት ቤታችንን ላሳያችሁ፣ ሽንት ቤት እና ሻወር የምንወስድበት ላሳያችሁ። አይዋት ኖም ዲዩ ዋን ማድርበት ማለት ነው። ሴት አቦላ ሳያችሁ ለት እንደሚያምር፣ ከዚህ ቦታ ፍቅር ነው ያዘኝ። ከዛስ ከቮልኬኖ ላይክ በጣም በቅርብ ርቀት ነው የምናድረው ያለ ነው ማለት ነው እና ቮልኬኖ እየጨሰ ነው ላይክ ይታያል። አሁን በካሜራ የሚታይ አይመስለኝም፣ ለእኛ ግን በአይን ይታያል እና በጣም ነው የሚጨሰው። እና የሚመጣው ጭስ ማለት ነው በጣም ነው የሚከብደው። እዚህ ጉሮሮ ላይ በጣም በጣም ነው የሚከብደው፣ ነው እንደዛ ዓይነት እንደዛ ዓይነት አየር ስለያቀም በቃ በስማ ይሄ መርዝ በቃ ፖይዘን እንዲሆናችሁ ነው የሚመስለው። እና እንግዲህ ከፈነዳም እናበቃለን። በጣም ለሙቀት ከደረገኝ ነገር ውስጥ አንዱ ፍሪዝ ተሰፍቼ የመምጣቴ ነው። ደግሞ አያምርም። ሌላ ዌቭ ምናምን ልሰራ ብትሉም ሞይቫ አይሆንም። በስማ አየሩ ተቡት እዛ እንትን ውስጥ ዋኝቼ ካወጣው በኋላ ማለት ነው፣ ጸጉሬ እንዴት በመከራ እንደተበጠረልኝ እኔና ፈጣሪ የምናውቅ ይሄ። ሻርሳረክ ማ አየር አየር አገኘው። በስመ አብ። እና ጭሱ በጣም ሚከብደው፣ ምታዩ የቮልኬኖ ጭስ እኔ ብቻ ነኝ? ይሄ አይ ጀምር የሙቪ ሲን እየመሰለኝ ነው የመጣው ወደዚህ። በቃ ሙቪ ነው የሚመስለው ጋይስ ወደዚህ ስትመጡ። እግዚአብሔር ይሄ ነገር አስሎና አስሎት በኋላ ወደ አዲስ አበባ ስንመለስ የማይታወቅ በሽታ ይዘን፣ በስመ አብ። እግዚአብሔር ይቅር በለው አያምጣብን። ብቻ ስንቀርብ ምን ሊሆን ነው? ቆይ አሁን እንደዚህ በጣም በጣም የሚከብደው በጣም ጋይስ ኤቭሪባዲ እያሳለን ያለው ነው። በጣም እየከበደ ነው። እየሄዳለሁ እንዴት እንደምናደር ልክ በአፍንጫችሁና በአፋችሁ ስትስቡት እዚህ ጋር የሚሰማችሁ ስሜት በጣም በጣም ቶክሲክ ነው። በእውነት አልቻልኩትም። እንዴት እንደምናደላላቅ ቻጋይስ በእግዚአብሔር በዚህ በማታ በደንብ አብሬ ተገኘው። በቃ እንዴት ደስ እንዳላቸው ትንሽ የሆነ የምታምር ሰሳ ያገኘ ነው ያገኙ ነው የሚመስሉ እንግዲህ አሁን በሌሊት ተነስተን ወደ ኤርታሌ ወደ እሳተ ጎመራ ነው ጋይስ። ስትሄዱ ማለት ነው። መሬቱ ይህ ስስ ነው የሚመስለው፣ በቃ ከታች ባዶ ምንም እንደሌላ አይነት ነገር፣ ባዶ በርሜል ስትመቶት ያለው ስሜት አለ። እንደዛ ነው የሚመስለው እና ሞር በቀረብን ቁጥር አንድ ላይ ብቻ ነች ያለች። እሷን ተከትለን ካልሄድን ይደረመሳል እኮ። አስራ ሁለት ሰዓት ማለት ማታ ነው ወይስ አሁን ጠዋት ጠዋት? እንግዲህ አሁን ሪስክ ወስደን ነው የምንወጣው። እንግዲህ ወደ ላይ ቀለል አድርገው ነው የሚያወሩት። ብንሰምጥስ? ብለው እሳት ውስጥ እንደ ውሃ እንኳን እንኳን አይደለም እሳት ነው። እናንተ ተከተለን፣ አይ እንተ ተከተለን። እንግዲህ መሬቷ ስስናት ያሉ ነው። በቃ ልክ ይሄ እንደ ፌስታል ነው፣ ጥርምስ ጥርምስ የሚለው ስትሄዱበትና መንገድ እየመረጥን ነው የምንሄደው። እንግዲህ ገብቶ መጥቶ ነው ግራ እና ቀኝ የምሄድ የለም። አንቺ ወደ ግራ ወደ ቀኝ አትሂድ! ወይ ወይ ይወጣላ። በእውነት ዋው! ከምን እንዴት ተሰራሁት እኔ ሉሲፈር። ወይኔ ለወይኔ እኮ ሰዓት ሲኖር ስ ልቤ የመታ ነው። በደና ለንክርስ ስማሙ ልፍስ ቅዱስ በሰላም በሰላም እንመለስ። ስማ መሬቱ እንዴት እንደሚያስፈራ ቢታዩ። ይሄንን በአይን ማየት ማለት ማለት ነው። በቃ በጣም መታደል ነው ብዬ ነው የማስበው። እግዚአብሔር በጣም ያምራል፣ በጣም ያስፈራል። በሰላም ከተመለስን በጣም ሁሌ የምደሰትበት ቦታ ነው። በቃ ምን አይነት ተአምር እንደሆነ! እግዚአብሔር ትንፋሽ ሊያጥረኝ ነው። ልቤ ምን እያሉ እንደሆነ ገብቷችኋል። ግን መሬቱ አሁን የምታዩት መሬት እንዲህ ይሰምጣል። ቮልኬኖ እየወሰደው የሚሰደው ማለት ነው። እንዲህ ይሰምጣልእና ሲሰምጥ በአይናችን አይተናል እያሉ ስለሆነ ዛሬ እንግዲህ አይስመጥ ስስንበት ነው

ምን ላይ እንደቆምን አስቡት። ኦ ማይ ጋድ የምለው እኔ አብረን እና እዚህ ድረስ መተሽ እንዴት እሱን ሳታይ ትመለሻለሽ እኮ። በእናት በጣም ልቤ እየመታ ነው። እግዚአብሔር በጣም ነው የሚያስፈራው። እሺ ጠብቁኝ፣ በእግዚአብሔር አብረን ሂድ። እንዴት ልባችሁ እየፈራ እንደምትሄዱ አስቡት። ከሰመጠ እኮ በቃ እኮ ሰመጠ እኮ። እግዚአብሔር በሰላም የመለሰን እግዚአብሔር በሰላም ከመለሰን ይሄንን በአይኔ ማየቴ ቴንጋ ድግ እግዚአብሔር ነው። በጣም ነው እግዚአብሔር የማመሰግነው። ስማ አሜን። ተማምነን ነው የምንሄደው ከፈጣሪ በታች። ትናንት ላይ ያገኙት እባብ ባይዘወይ በጣም መርዛማ፣ በቃ ሲያገኙት እንዴት እንደተደሰቱ ስለ እባብ ምናምን ሪሰርች ይሰራሉ አብረውን ያሉት የነበሩት እና ኖርማል ነው። እና ብቻ ያገኙት እባብ በጣም መርዛማ፣ በቃ ከዛ እንዴት ሰምተኛው ገብቼ እንዴት ሰምተኛው ምናምን ምናምን ብዬሽ ማለት ነው

ቁርስ ቁርስ እርቦኛል። ስፖ ኧረ እኔ ምን እያየሁ ነው? ይሄ መንገድ ማን በእግር እራሱ ከብዶኛል። ከዛስ በምን ቢ በምን ቢመጣ ጥሩ ነው? ላሳያችሁ ሙሉ አብረውን የመጡት ሰዎች ማለት ነው ጋይስ። በጣም አድቬንቸረስ በቃ ብስማ። ግማሹ እባብ ሊፈልግ ነው የመጣው የእባብ ሪሰርች እያሳሩ ገማሹ ይሄ በእግሬ ያቃተኝ ተራራ በሞተር እንዴት ደስ ይላል። ሙቀት በጣም ሲያስቸግረኝ ሺቲ ይዣለሁ፣ አይደለ ወይ ሺቲው ማለት ነው ጋይስ። ልክ ከዛ ስንንቀሳቀስ ሙሉ ሙሉ ገዝጋዛ ውሃ እላይ ላይ ነው እንደዚህ የፈሰስኩት። ደርቋል ማለት አስር ደቂቃ የሞላም ሲደርቅ ሺቲው እነ ወርደዋል የአፋር ቤትን ጎብኝ ብለው እኔ በዚህ ፀሐይ ቃል ወርድም ማይግሪን አለብኝ። ማይግሪን ከተነሳብኝ ደግሞ ሌላ ችግር ስለሆነ ቀይራለው። ከዛ እዚች ጋር ፎቶን እነሳለ ማለት ነው። ሌዩት ቀልጫለው አመላችሁ። ምንድን ነው የቀበጠኝ እኔ ግን ምን ቢቀርስ እግዚአብሔር ደግሞ አበረታታኝ ውጭ ውጭ ምናምን ብለው አበረታታኝ ነው እንደዚህ ሁሉ ሁሌ ተደረግኩኝ እንደ እሳት ላይ ረግጥኩ ነው የሚመስለው እግዚአብሔር ይሄ ቀለጥኩት በአንዴ ኧረ በስመ አብ ኧረ እንዴት ነው ይሄ ስደት ምናምን የሚጓዙ ሰዎች ግን እንዴት ነው የሚሄዱት መድኃኒዓለም ክርስቶስ ማ አምኔ ቃላት የለኝም እንዴት እንደሚያቃጥል እግዚአብሔር ኧረ በስመ አብ

እግዚአብሔር ተመልሰን መተን ቴንታችን ውስጥ ገብተናል። አሁን ደግሞ የሆነ ልብሳችን ለብሰን ምናምን እዚህ ቅርብ ወንዝ አለ ሻወር ልንወስድ ነው። ሄደን ይ በጣም ንጹህ ውሃ ነው። ስለዚህ ሲዛ ይሄ እንደምን ታጠብስ ማም እንደ ሻወር ማለት ነው። ያ ማረኝ ነገር የለም። እኔ እዚህ መጥቼ ሰርቫይቭ አድርጌ እመለሳለሁ ብዬ ጭራሽ አላሰብኩም። በቃ አንዴ ተነጫነጭ የምመለስ ነበር ይመስለኝ። አይ ላቭ ኢት። ሰው ታጥበን እየተመለስና ወደ ሴንታችን እንደምን አደራችሁ። ከሌቱ አስር ሰዓት ነው። በረዶ አይጠጣም ያለው በጣም ነው የሚሞቀው። እና ፓካር ግን ጨርሰን ልንወጣ ነው። ሻይ ጠጥተን እንወጣለን። ቡናችን ጠጥተን ሪፍረሽ አድርገን ሰንራይዝ ልንዳይ ልንወጣ ነው። ያበደ ሰንራይዝ እና እና ትናንትና ፎቶ ስላልተነሳ ያታችሁን ያመጨስ እና ዛሬ በቃ የፎቶሾፕ ላይ ነው እንግዲህ እንዲቀናን እንጸልያለን። አሁን አንድ 30 ደቂቃ ሃይክ አድርገን ወደ ዳሎል እንሄዳለን። ማሳያችኋለሁ እንዴት እንደሚያምር። በጣም የሚሞቀው ራሴን ካልም ለማድረግ ማለት ነው እየሞከርኩ ነው። ቀይ በስክሪን ምናምን ነው እንጂ በአካል አይመስልም ይሄ ለማየት ግን እያየ ነው ያለውን ፍዳ ምን እንደ አማረኝ ታውቃላችሁ አይስባስ አይስባስ ነው ያማረኝ እዚህ ላለቅስ ትንሽ ነው የቀረኝ እግዚአብሔርን ዩት ቅልጫ አለኩ እግዚአብሔር ማይግሬን ተነስቶብኛል መድኃኒትም አልያዝኩም የሆነች ኦይላለች የምትቀባ እሷን አደርጋታለኝ ጋይስ አልቻልኩትም። መኪናን እያየሁት በቃ የሆነ ሱፐር ፓወር ቢኖረኝ ዘሎ እዛ ሚያደርሰኝ። ፋይናሊ ደረስን። ፀጉር የተበሰብኩት ኤሲ ስለተከፈተ ደግነቱ በቃ ቀዘቀዝን። አሁን ደግሞ ሌት ነበር ምን ሄደው ነበረ ላይ ትኩስ አይደለም፣ ጋዝ ነው የሚወጣው ከስር ማለት ነው። ከዛ ስትነኩት እንደ ናፍጣ ነገር ነው፣ ዘይት ዘይት ነገር ቅባት ነገር ነው እና ትኩስ ነው። ይችን ቦታ አወቃችኋት ጋይስ? እዚህ ገብቶ ፎቶ ለመነሳት ማለት ነው ላይክ በጣም ጨው ነው በጣም ጨው ነው ስላችሁ በጣም ጨው ነው አይናችሁ ውስጥ ከገባ ምናምን በጣም ሪስክ አለው እና ዳርዳሩ ከነካችሁ በጣም ነው የሚቋረጠው በጣም ሻርፕ ነው እና እዚህ ፎቶ ለመነሳት ለካ ሰው እየተሰቃያል እንደዚህ ፎቶ የሚነሳው ፀሐዩ እኔ ልነግራችሁ አልችልም እግዚአብሔር ሙሉ አልገባም ጀስት በቃ ከላይ ዝም ብዬ ምናምን ፎቶ እነሳበታለሁ ኦ ማይ

ወደ መቀሌ ነው የመጣ ነው ገብተው እና ከመቀሌ ነው ወደ አዲስ አበባ ትኬት የቆረጥ ነው። እና ወደ አዲስ አበባ ልንመለስ ነው። ጋይስ ሰው፣ ጋይስ የአፋር ትሪፓችን ይሄንን ይመስል ነበረ። እስከሚቀጥለው ሰላም ሁኑ። ባይ ባይ። በጣም በጣም በጣም በጣም ተናደሻ